የመኪኖች ገበያ አወዛጋቢ ሆኗል። ታዋቂ የሆኑት እነ ቻንጋን እና ቢዋይዲ መኪኖች በኃይለኛው ዋጋቸው ጨምሯል። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታችሁ? እኔ ጆርናሊስት ጉሳ ነኝ። እንደተለመደው ስለ መኪና እናወጋለን እናወራለን። ዛሬ ደግሞ ባልተለመደ መልኩ የመኪኖች ዋጋ በኃይለኛው ጨምሯል። ምናልባትም ምን ሲሆን ሳጣራ የዶላር ጭማሪ መሆኑን አረጋግጫለሁ። ዞሮ ዞሩ መኪኖቹ በተለይ በብዛት ሲሸጡ የነበሩት እነ ቢዋይዲ ሴጎል እና እነ ቻንጋኒስታር ምን ያህል ዋጋቸው ጨመረ የሚለውን በዛሬ ፕሮግራም ማሳያችሁን የሚሆነው ከእናንተ የሚጠበቀው ነገር ይህንን ፕሮግራም ስትከታተሉ ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራም የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ። እየተከበራችሁ የቻናል ቤተሰቦች ከዚህ በፊት አዳዲስም ሆኑ ያገለገሉ መኪኖች የኤሌክትሪክም የነዳጅም መኪኖች ዋጋቸው ሲቀንስ እየተከታተልኩ አቅርብላችሁ ነበር። ዛሬ ደግሞ በተቃራኒው የመኪኖች ዋጋ በኃይለኛው ጭማሪ አሳይቷል ማለት ነው። በጣም ጭማሪ ካሳዩ ተወዳጅ መኪኖች መካከል ቻንጋን ኢስታርና ቢዋይዲ ሴጎል ተጠቃሽ ናቸው። የእነሱንም ዋጋ አሁን ላይ ምስንት እየተባሉ እንደሆነ ማስቃኛችሁ ይሆናል። ሁላችሁ እስከመጨረሻ ትከታተላላችሁ። ከናንተ ከእናንተ የሚጠበቀው ነገር ላይክና እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራም የተለፋው ልፋት ግቡን እንዲመታ የእናንተ አስተዋጽኦ ሰፊ ነው እና እባካችሁ ላይክ፣ ሰብስክራይብ አድርጉ። ወደ መጀመሪያው መኪና ልለፍላችሁ። የመጀመሪያው መኪና ቮልክስዋገን አይዲ4 የሚባለው ክሩዝ ፕሮ የሚባለው ትሪም ሌብል ያለው ይህ መኪና በአሁኑ ሰዓት እንግዲህ እየተሸጠበት የሚገኘውን ዋጋ ነግራችኋለሁ። እስከዛ ግን የተወሰነ ሪቪው ላድርግላችሁ። መኪናው 201 ሆርስ ፓወር ሲኖሮ በአጠቃላይ 600 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። የባትሪው ካፓሲቲ 84.4 ኪሎዋት ሃወር ሲሆን ቱዊል ድራይቭ የሚባል እንግዲህ ድራይቭ ትሬን አለው። በአጠቃላይ ግን አሁን ላይ የተጠራበት ያለው ዋጋ አምስት ሚሊዮን 600 ሺ ብር እየተባለ ይገኛል። ከፍተኛ ጭማሪ አሳይቷል ማለት ነው። ቮልክስዋገን አይዲ4 ክሩዝ ፕሮ። ሌላኛው መኪና BYD Song Plus 605 ኪሎ ሜትር የሚጓዘው መኪና ነው። ይህ መኪና የ2025 ሲሆን ሆርስ ፓወሩ 218 ኤችፒ የሚባል ነው እንግዲህ በአንድ ጊዜ ቻርጅ የሚጓዘው ቅድም እንዳልኳችሁ 605 ኪሎ ሜትር ፐር ቻርጅ ሲሆን የባትሪው ካፓሲቲ 81.8 ኪሎዋት አወር ሲሆን በአጠቃላይ ይህ መኪና እየተጠራ የሚገኝበት ዋጋ 6 ሚሊዮን 150 ሺህ ብር እየተባለ ይገኛል ማለት ነው። ይህ ዋጋ እንግዲህ በጣም ጭማሪ የተወሰነ ማድረጉን የሚያሳይ ነው ማለት ነው። ሌሎችም መኪኖች አሉ። በጣም በብዛት ሁላችሁም የምትፈልጓቸው የቻንጋን ስታር እና ቢዋይዲ ሲጉሉም ጭማሪ አሳይቷል። ወደ በኋላ ላይ በደንብ አድርጌ የማስቃኛችሁ ይሆናል። ሌላኛው የምነግራችሁ መኪና ሌክሰስ አር ኤክስ 500 ኤች ኤፍ ስፖርት ፐርፎርማንስ የሚባለው መኪና ነው። መኪናው የ2024 ሞዴል ነው። ኢንላይን 4 ሲሊንደር 2.4 ቱርቦ ሃይብሪድ የሆነ 366 ሆርስ ፓወር ማመንጨት የሚችል እንጂን የተገጠመለት ቶርኩ 406 የሚባል ትራንስሚሽኑ ደግሞ አውቶማቲክ የሚባል ድራይቭ ትሬን ደግሞ ኦል ዊል ድራይቭ የሆነ ቶፕ ስፒዱ 210 ኪሎ ሜትር ፐር ሃወር የሚጓዝ በጣም ፈጣን የሆነ መኪና ሃይብሪድ የሆነ በአጠቃላይ በፊውል ኮንሰፕሽን ወይም ደግሞ 11.5 ኪሎ ሜትር ፐር ሊትር የሆነ ነው። አንድ ላይ ሲደባለቅ እንዲህ ወደ ሺ ቤት ውስጥ ይገባል ማለት ነው። የመኪና አሁን ላይ እየተሸጠበት የሚገኘው ዋጋ 16 ሚሊዮን 500 ሺ ብር እየተባለ ነው። በጣም ቅንጡ ከሚባሉት መኪኖች መካከል አንዱ ነው ማለት ነው። አሁን እየነገርኳችሁ የሚገኘው እንግዲህ ያገለገሉትን ሳይሆን አዳዲስ መኪኖች ዋጋቸው ስንት እንደሆነ እየነገርኳችሁ ነው የሚገኘው። ሁላችሁም እስከ መጨረሻ አብራችሁም ትሆናላችሁ። ሌላኛው የምነግራችሁ መኪና ሃዩንዳይ ሳንታፊ ፕለጊን ሃይብሪዱ ነው። ይህ መኪና የ2023 ሞዴሉ በሃዩንዳይ ተመርቶ ሞዴሉ ሳንታፊ የሚባል ፎርዝ ጀነሬሽን ትሪም ሌምዱ ደግሞ ሊሚትድ የሆነ ይር ወይም የተመረተበት ዓመተ ምርት 2023፣ ሰባት ሰው በአጭሩ መያዝ የሚችል ኢንላይን ፎር ሲሊንደር 1.6 ሊትር ቱርቦ ቻርጅድ ፕለግኢን ሃይብሪድ የሆነ መኪና ነው። ሆርስ ፓወሩ 265 ሆርስ ፓወር ነው። በአጠቃላይ የባትሪው ካፓሲቲ 138 ኪሎ ሜትር ፐር ሃውር ሲሆን በአጠቃላይ የባትሪ ካፓሲቲው 138 ኪሎዋት ሃወር ሲሆን ድራይቭ ትሬኑ ደግሞ ፎር ዊል ድራይቭ የሚባለው ነው። ሬንጁ 50 ኪሎ ሜትር ይጓዛል። በአንድ ጊዜ ቻርጅ አንድ ላይ ሲደባለቅ ረዘም ያለ ይሆናል ባል ነው። ሌላኛው የምነግራችሁ መኪና መርሰዲስ ቤንዚ ኢኪውኢ 350 የሚባለው መኪና ነው። ሆርስ ፓወሩ 288 ሲሆን በአጠቃላይ 625 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ቱዊል ድራይቭ ነው። የባትሪው ካፓሲቲ ደግሞ 89 ኪሎዋት ሃወር የሆነ መኪና ሲሆን አሁን ላይ 8 ሚሊዮን 500 ሺህ ብር እየተጠራ ይገኛል ማለት ነው። ሌላኛው የምነግራችው መኪና ደግሞ ከአዳዲሶቹ መካከል ማለት ነው የመኪና ቢዋይዲ ሶንግ ፕላስ ኢቪ የሚባለው ነው። የ2024 ሞዴል ሲሆን 605 ኪሎ ሜትር ባንድ ጊዜ ቻርጅ ይጓዛል። 218 ኤችፒ ማመንጨት ይችላል ሺህ አካባቢ የተጠራ ነው ከ5,600,000 እስከ 5,700,000 እየተጠራ ይገኛል ማለት ነው። ይህ መኪና አሁን ወደ አገለገሉት መኪኖች ከመሄድ በፊት ኤሌክትሪኮቹ ጋር በጣም ተወዳጅ የሚባሉትን መኪኖች ላስከትል። ቮልክስዋገን አይዲ ፎር ቅድም ነግሬያቸዋለሁ። አሁን ደግሞ ቮልክስዋገን አይዲ6 ክሩስ ፕሮ የሚባለው ልንገራችሁ። ኤች ፒው ወይም 204 ኤችፒ ሲሆን በአጠቃላይ 601 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። የባትሪ ካፓሲቲው 84.2 ኪሎ ዋት አወር ሲሆን 6 ሚሊዮን 200 ሺ ብር እየተባለ ይገኛል። የመኪና ቮልክስዋገን ID6። ሌላኛው መኪና BYD Yuan Up EV 401 ኪሎ ሜትር የሚባለው ነው። ይሄ መኪና እንግዲህ በአንድ ጊዜ ቻርጅ 401 ኪሎ ሜትር መጓዝ ይችላል። 177 HP ወይም ሆርስ ፓወር ማመንጨት ይችላል። ቱ ዊል ድራይቭ ነው። የባትሪው ካፓሲቲ ደግሞ 45.12 ኪሎዋት አወር ሲሆን በአጠቃላይ 4 ሚሊዮን 100 ሺህ ብር አካባቢ እየተሸጠ ይገኛል ወይም እየተጠራ ይገኛል። ከፍተኛ ለውጦች ወደፊት ይስተዋላሉ ማለት ነው። አሁን የነዳጅ መኪኖችን የተወሰነ ላስቃኛችሁና ተጠባቂ ወደሆኑት ወደ ቻንጋን ኢስታር እና ቢዋይዲ ሴጉል ልነግራችኋለሁ ማለት ነው። የመጀመሪያው ያገለገሉትን ልንገራችሁ። ቅድም አዳዲሶቹን ነበር ስነግራችሁ የነበረው። እንግዲህ ቮልክስዋገን ቲክሮስ የሚባለው መኪና የ2020 ሞዴሉ በአሁኑ ሰዓት እግ 3 ሚሊዮን 500 ሺህ ብር እየተጠራ ይገኛል። ሌላኛው ቶዮታ ክሮላ 2023 ሞዴሉ በአሁኑ ሰዓት 1 ሚሊዮን 950 ሺህ ብር እየተጠራ ይገኛል። ሌላኛው ደግሞ ቶዮታ ያሪስ ኮምፓክት በአጠቃላይ በአሁኑ ሰዓት እየተጠራ የሚገኘው ዋጋ 1 ሚሊዮን 300 ሺ ብር እየተጠራ ይገኛል። ሌላኛው ፔጆት 208 የሚባለው መኪና ነው የመኪና የ2016 ሞዴል ሲሆን 2 ሚሊዮን ብር እየተጠራ ይገኛል። ሚትስቡሺ አትራጅ የተባለችው መኪና የ2022 ሞዴሏ አሁን ላይ 2 ሚሊዮን 700 ሺ ብር እየተጠራች ነው። ሌላኛው ፎርድ ፊሽታ የሚባለው 2011 ሞዴል 1 ሚሊዮን 550 ሺ ብር እየተባለ ይገኛል። ሃዩንዳይ አቫንቴ ደግሞ 2 ሚሊዮን 950 ሺህ ብር እየተጠራ ይገኛል። ሌላኛው ሱዙኪ ዲዛይር 2 ሚሊዮን 600 ሺህ ብር እየተጠራ ይገኛል፣ ባገለገለው ማለት ነው። ሌላኛው ቲዮታ ያሪስ ኮምፓክት የሚባለው 2009 ሞዴሉ 1 ሚሊዮን 600 ሺህ ብር እየተባለ ይገኛል። ዞሮ ዞሮ የነዳጅም የኤሌክትሪክ መኪኖች ላይም ጭማሪ ተስተውሏል። በተለይ ደግሞ የኤሌክትሪክ ኢቪዎች ላይ ከፍተኛ ጭማሪ እየታየ ይገኛል። በመጨረሻም የምነግራችው የቢዋይዲ ሴጉልን ቢዋይዲ ሴጉል በአሁን ሰዓት እየተሸጠችበት የሚገኘው ዋጋ 3 ሚሊዮን ብር እየተባለች ትገኛለች። ቢዋይዲ ሴጉል በሁለት አይነት አማራጭ እንዳለው ይታወቃል። 405 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዘው ቢዋይዲ ሴጉል አሁን 3 ሚሊዮን ብር እየተጠራ ይገኛል ማለት ነው። ሌላኛው ቻንጋን ኢስታር በጣም ጨምሮ 2 ሚሊዮን 300 ሺህ ብርና 2 ሚሊዮን 200 ሺህ ብር ሲሸጥበት ከነበረው አሁን ላይ 2 ሚሊዮን 400 ሺህ ብር እየተባለ ይገኛል።